ሰላም እንዴት ዋላችሁ? እንዴት ናችሁ? ኑ ራት እንብላ። ከጾም በኋላ ወጡ ጥብሱ ስጋው ክትፎ ትንሽ ከሰለችን መቀየሪያ ተምሳፕ በሉ እናንተ። ከዚህ ጋር ኪንዋ አለኝ፣ የተቀቀለ ኪንዋ። እናንተ የምትፈልጉትን ሳይዝ መጠቀም ትችላላችሁ። እኔ ለአንድ ሰው የማቀርበውን ሳይዝ ነው የተጠቀምኩኝ። እና ከዚህ ደግሞ የተለያየ አትክልቶችን ጠብሻለሁ። እነግራችኋለሁ ስሰራው ማሳየት የለብኝም ብዬ ነው እና ቅመም የምትፈልጉትን ቅመም ተጠቀሙ። አትክልቶች የቤታቸው ያለው እኔ ከቤት ያለውን አትክልት ነው፣ ሶስት ማንኪያ ተጠቀምኩኝ። ከዚህ ጋር ያለኝ የተቀቀለ እንቁላል እና የዶሮ ስጋ ትንሽ አለ፣ እሱን ነው የተጠቀምኩ። አሁን ከዚህ ጋር እቀላቅልና አትክልቱ አለ፣ ስጋው አለ፣ ስጋው ቀየር ብሎ ይመጣል ማለት ነው እና በጣም ለራት ቀለል ይሆንልናል ማለት ነው እና በጣም አሪፍ ለጤናችን ተስማሚ የሆነ ምግብ ሰራን ማለት ነው። ፕሮቲኑ፣ አትክልቱ ለሰውነታችን ለጤናችን ጠቃሚ የሆኑ ምግቦች በአጠቃላይ ከዚህ ጋር አሉ። እንደዚህ እራታችን ይህን የመሰለ መጀመሪያ ኪኖዋው ትንሽ ነበር አይደል? ሁሉንም ስንቀላቅልበት አሁን ቆንጆ ሳይዝ ያለው ሆነልን ለአንድ ሰው እራት የሚሆን ማለት ነው። ይህን ብትፈልጉ እንዲሁ መጠቀም ትችላላችሁ። ስጋው አለ፣ አትክልቱ ሁሉም ነገር አለው። ኪንዋውም እንደ ግሬን ስለሆነ እንደ ዳቦ ነገር መጠቀም ትችላላችሁ። ካልሆነ ዳቦ የምትፈልጉ ዳቦ መጠቀም ትችላላችሁ። ይሄ ግን በጣም ከበቂ በላይ ነው። ምራቄን እየዋጥኩ ነው። ሽታው ደስ ይላል በጣም። ሌላው ከዚህ ጋር አዋዜ፣ በርበሬ መጠቀም ትችላላችሁ። እኔ ስጠብስ ከዚህ የተወሰነ በርበሬ ተጠቅሜ ያለው ትንሽ ከለሩ የቀየረ ለዛ ነው እና የዱቄቱን እንትን ተጠቀሙ። ከዚህ ዱቄቱን ሽንኩርቶች ተጠቀሙ እንትኑን አትጠቀሙበት። የተከትፈውን ፍረሹን ማለት ነው። እና ታምሳ ባላችሁ እንዴ በሉ እናንተ። እኔ እየሰራው እየነገርኳችሁ ነው። እና ይህን ይመስላል የእኔ እራት የእኛ ቤት እራት ዛሬ። ይሄ ለሶስት ለአራት ሰው ይበቃናል። ይሄም አለ ለአንድ ሰው እና ለቤተሰብ ነው። ይሄ አሁን የቀቀልኩት ሶስት ካፕ ነው፣ አንድ ካፕ ተግማሽ ነው የቀቀልኩት። ለቤተሰብ እራት ይበቃል ማለት ነው። ኪንዋው ኪንዋው በጣም ብዙ ብዙ ጥቅም አለው ለእኛ። እዚህ ውስጥ ያሉት ግብአቶች በአጠቃላይ ለሰውነታችን ጠቃሚ ናቸው እና ተጠቀሙበት፣ ጥሩ ነው። መቀየሪያ ስጋው ሁሉ ከመቀየሪያ ይሆናል፣ እረፍት እንድታደረጉ ማለት ነው ከወጥ ሌላው ወጥ ከተረፈ ከዚህ ጋር እንደ ወጥ እንደ ወጥ መባ ያርጋችሁ። ወጡንም ሌፍት ኦቨር የምንለው እንደዛ መጠቀም ትችላላችሁ። በጣም ይጣፍጣል። የስጋ የዶሮ ወጥም የስጋ ወጥም ካላችሁ እንደዛ መጠቀም ትችላላችሁ። ጥብሱንም ቢተርፍባችሁ መጠቀም ትችላላችሁ። ያላችሁን ከቤት መጠቀም ይቻላል። ይህን ይመስላል የኛ አራት ወዳችኋለሁ፣ አክብራችኋለሁ። ታምሳፕ የሚለውን አትርሱ። ታምሳፕ በሉት። እሺ፣ ከቲክታኬ ስለቀው የቲክታኩን ወደ ዩቱብ ሂዳችሁ ፕሊዝ ከቲክታክ ያላችሁ ሰዎች ሰብስክራይብ አድርጉ፣ ሰዓቱንም ይዩልኝ። አመሰግናለሁ። ሰላም ሆኑልኝ። ባይ፣ ደህና ደሩ።